ብፅዋን ሊቃነ ጳጳሳት በመኪና አደጋ ሕይወታቸውን ላጡ ወገኖች አዘናቸውን ገለጹ። ከአርባ ምንጭ ዚጌቲ አቡነ ገመንፈስ ቅዱስ ዓመታዊ ክብረ በዓልን አክብረው እየተመለሱ በነበሩ ምዕመናን ላይ ዘግናኝ የመኪና አደጋ ደርሶ እጅግ በሚያስደነግጥ ሁኔታ ሕይወታቸው መቀጠፉ ይታወቃል። ይህም የበርካቶችን ልብ ሰብሯል። ብፁዓን አባቶች በእንባ መልእክታቸውን እያጋሩ ነው። አንድ ላይ በደስታ ከቤተ ክርስቲያን መልስ እየዘመሩና እያመሰገኑ የነበሩ ስዕለታቸውን ከመሞታቸው ክሳታት በፊት ያስገቡ ኦርቶዶክሳዊ ምእመናን ሞት ከልብ የማይጠፋ ሐዘን ነው። ታዲያ ይህንን ተከትሎ በሳቱ የተፈጠረውን ክስተትና ማች ምእመናን ከህልፈታቸው በፊት ያደረጉትንና የተናገሩትን እንዲሁም አርቲስቱን ከባድ ሐዘን ውስጥ ያስገባውን በተጨማሪም ብፁዓን አባቶች አላስችላላቸው ጉዳይና የሐዘን መግለጫቸውን በዝርዝር እንመለከታለን። በሌላኛው ጉዳያችን ደግሞ ለፈውስ አገልግሎት መከወኛ የሚውለውን እምነትና ፀበልን ለሽያጭ የሚያውሉ አካላት የተሰጣቸውን ማስጠንቀቂያ በተመለከተ ሰፋ ያለ እየተጠነከረ ይዘንላችኋል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ሃይማኖታዊ ወቅታዊ መረጃዎችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። በርካታ ኦርቶዶክሳውያንን ያሳዘነ የበርካታ ኦርቶዶክሳዊ ምዕመናን ህልፈት፣ የሟቾች ቁጥር እጅግ እያሻቀበ እንደሆነ ተነገረ። የአስራ አንዱ ሥርዓተ ቀብርም መጋቢት ሰባት ቀን ዕለተ ውር ተፈጽሟል። ከአርባ ምንጭ ዝገቲ አቡነ ገመንፈስ ቅዱስ ገዳም ባለ ንግስ ሲመለሱ ወላይታ ዞን ዳሞታ ወይዴ ወረዳ በዴሳ ከተማ አቅራቢያ በደረሰ አሰቃቂ የመኪና አደጋ የሟቾች ቁጥር 18 የደረሰ መሆኑ የተገለጸ ሲሆን በሻሸመኔ ከተማም መጋቢት 7 ቀን ዕለተውድ የ11ዱ ምዕመናን ስርዓተ ቀብርም ተፈጽሟል። በደረሰው አደጋ ወዲያውኑ የ14 ምዕመናን ህይወት ሲቀጠፍ ከባድ ጉዳት ደርሶባቸው በአቶና ሆስፒታል በሕክምና ላይ ከነበሩ የነበሩት 21 ሰዎች ውስጥ አራቱ ህይወታቸው ማለፉን ከዞኑ ፖሊስ የተገኘው መረጃ ያሳያል። ቤተክርስቲያን ስለታቸውን ለማስገቡ የገቡ ወጣቶች እየዘመሩና እያመለኩ የተመለሱ በነበሩበት ሰዓት ነው። ይህ አስደንጋጭና የብዙዎችን ልብ የሰበረ ክስተትም የተሰማው በሻሸመኔ ከተማ መጋቢት ሰባት ቀን በተፈጸመው ሥርዓተ ቀብር በደብረ አሶብ አቡነ ተክለ ሃይማኖት ቤተክርስቲያን ስድስት ሰዎች፣ በልደታ ቤተክርስቲያን ሶስት ሰዎች እንዲሁም በቅዱስ ዮሐንስ ቤተ ክርስቲያን መኪናውን ሲያሽከረክር የነበረው ሹፌርና ታዳጊ ልጁም ስርዓተ ቀብራቸው ተፈጽሟል። የቀሪዎቹ ስርዓተ ቀብርም በዛሬው ዕለትም እንደተፈጸመ ተገልጿል። በቀብር ሥርዓቱ ላይ የምዕራብ አርሲ ዞን የመንግስት የስራ ኃላፊዎችና የሃይማኖት መሪዎች እንዲሁም በርካታ ቁጥር ያላቸው የከተማ ነዋሪዎችና ከተለያዩ አካባቢዎችም ለማጽናናት እየተገኙ ሰዎችም በቦታው ላይ ተገኝተዋል። ታዲያ ይህንንም ተከትሎ በርካታ ብፁአን ሊቃነ ጳጳሳት ሀዘናቸውን እየገለጹ ይገኛሉ። ብፁአን ሊቃነ ጳጳሳት በመኪና አደጋ ህይወታቸውን ላጡ ወገኖች ሀዘናቸውን የገለጹ ሲሆን መጋቤት 6 ቀን 2017 ዓ ም ከዚህ ጊዜ የጻድቁን አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል አክብረው ወደ ሻሸመኔ ከተማ ሲመለሱ በነበሩ ምዕመናን ላይ በወላይታ ዞን ድንገተኛ የመኪና አደጋ መድረሱ ይታወሳል። በዚህም ብፁ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁ አቡነ ጎርጎሪዎስ፣ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ አላፊ ብፁ አቡነ ሄኖክ፣ የአዲስ አበባ ሀገረ ስብከት ሊቃነ ጳጳሳትና የተዋ ባዶ ሚዲያ ማዕከል የበላይ ጠባቂ ብፁዕ አቡነ ቀለምጥኖስ የሰሜን ሸዋ ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀጳጳስ እና ብፁዕ አቡነ ሩፋኤል የጋምቤላ የምስራቅ ወለጋ የምዕራብ ወለጋ የቄለም ወለጋ የሁሮ ጉድል ወለጋ የቤኒሻንጉል ጉምዝ አሱሳ እና የደቡብ ሱዳን ሀገረ ስብከት ሊቀጳጳስ የተሰማቸውን ሀዘን በተሰበረ ልብ ገልጸዋል። በደረሰው የትራፊክ አደጋ ህይወታቸውን ላጡ ወገኖች እግዚአብሔር አምላክ ነፍሳቸውን በአጸደ ገነት በአብርሃም በይስሐቅ እና በያዕቆብ ጎን እንዲያሳርፍም ብፁዓን አባቶች ተመኝተዋል። በመጨረሻም በየመንበረ ጵጵስናቸው በሚገኙ አድባራትና ገዳማት ጸሎተ ፍታት እንደሚደረግላቸው ሊቃነ ጳጳሳቱ ገልጸው በአደጋው ጉዳት ለደረሰባቸውና በሕክምና ላይ ለሚገኙ ምዕመናን እግዚአብሔር አምላክ ምሕረትን ይስጣቸው ሲሉ ብፁዓን ሊቃነ ጳጳሳትም መልእክታቸውን አጋርተዋል። በተያዘ መረጃም ድምፃዊ ጆሴ በከባድ ሀዘን ውስጥ እንደሚገኝ ገልጿል። ከዚህ ጉዳይ ጋር በተገናኘ ድምፃዊ ጆሴ ክስተቱን በተመለከተ እጅግ በሚያሳዝን ሁኔታ መልእክቱን አጋርቷል። ድምፃዊ ጆሲ እዛው አርባ ምንጭ ዚጌቲ አቡዬ ገብረ መንፈስ ቅዱስ ቤተክርስቲያን አብሯቸው እንደነበረ የገለጸ ሲሆን ጆሲ በመልእክቱም ሞት ክፉ፣ የጻድቃን እረፍት ምን ብዬ ልጀምር፣ በከባድ ሀዘን ውስጥ እገኛለሁ ሲልም ይገልጻል። ጻድቁ አቡዬ ገብረ መንፈስ ቅዱስ ለዓመታዊ ክብራቸው እንድገኝ ፈቃዳቸው ሆኖ ደጃቸውን ለመርገጥ አርባ ምንጭ ዚጌቲ አቡዬ የተገኘውም ታላቁ አብይ ጾም እንደመሆኑ በታምራዊ ጸበል ንጸበል ቆይታችንን ባደረግንበት ሁኔታ ላይ በንግሱ ማግስትም በእናታችን ማረፊያ ቤት ቁርስ እየቀመስን በርካታ የሻሸመኔ ወጣቶችም ወደ ግቢ ይገባሉ። ለቤተክርስቲያኗ ስጦታና ስለተደረገላቸው ስለታቸው ስለተደረገላቸው ስለታቸውንም ሊሰጡ ገቡ። የኔና የወጣቶቹ ትውውቅ በዚህ ይጀምራል ሲልም ጆሲ በሐዘን መልእክቱን ማጋራቱን ይቀጥላል። በመሃል የማህበሩ ሙሴ ወጣት መለሰ ጫካ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ብሎ ሀሳብ ሲያቀርብ፣ እኔም ከተቀመጥኩበት ተስፈንጥሬ ተነሳው። በእምነት ጥንካሬያቸው ቀናው ኮራባቸው ደስ ማለኝ የደስታን ባይና አነባው። በተለመደው ሀገራችን ባህልና መልካም ልማድ መንገደኛ የሚገጥመው አይታወቅምና እህል ቅመሱ ስላቸው እሺ ብለው በደስታ የመጨረሻውን በረከተ ቁርስ አብረን ቀመስን። ተመራርቀን ትለያየን። ከጠዋቱ ሶስት ሰዓት ከአጸደ ግቢው ወደ መኪናቸው ጉዞ ጀመሩ አመሻሹን ከቀኑ 11 ሰዓት ተኩል ላይ ወላይታ ሶዶ በአዲስ አበባ ሲደርሱ መኪናው ፍሬም በጥሶ ከተሳፋሪዎች መካከል 15ቱ ምዕመናን ይበታቸው ማለፉን ሰማን። እጅግ ልብ ይሰብራል። ማመን ከበደኝ። እነኛን ድንቅ ባለ ጽናት ኦርቶዶክሳውያን ለካንስ ጆሲን ስለማናገኘው ፎቶና ቪዲዮ እንነሳ ታሪካዊ ቀን ነው ያሉት እስከወዲያኛው ስንብት መሆኑን ሲረዳ ሞት ክፉ ብዬ ከልቤ መራራዘን ተሰማኝ። ከሻሸመኔ በፍጹም እምነት ለአምስተኛ ጊዜ ዝጊቴ አቡዬ ተሳልመው ተጸብለው ስለ ቸውን አድረሰው ለንሳ በቅተው የቤተ ክርስቲያን ሀዲስ ኪዳን መጽሐፍ ስጦታቸው ላይ ስጦታቸው ላይ ፊርማቸውን አኑረው መስዋዕት መሆናቸው ሲገባኝ የጻድቃን እረፍት አልኩኝ፣ መራራዘን ሲልም ይገልጻል። ለቤተሰቦቻቸው፣ ለጓደኞቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኦርቶዶክሳዊ ምዕመናን በሙሉ ልባዊ መጽናናቱን ጆሴ ተመኝቷል። ወደ ቀጣይ መረጃችን ስናመራ የፈውስ አገልግሎት መከወኛ እምነትና ጸበልን ለሽያጭ መዋል እንደማይገባ ተገለጸ። የተፈጠረው ምንድን ነው? በሰሜን ሸዋ ሀገረ ስብከት ስር የምትገኘው የስውራ ማርያም ገዳም ከቅርብ ጊዜ ወዲህ በተለይ ሰሞኑን በተፈጠረው ግርግር በማኅበረት ስር ገጾች መነጋገሪያ ርዕሶና መቆየቷ ተገልጿል። በገዳሙ ብቻ በሚዘጋጅ እንጂ እንደ ሌሎች ገዳማት ማንኛውም ማኅበርም ሆነ በግል ጉዞ ማዘጋጀት እንደማይቻል በዚህም ምዕመናን ቅሬታ እንዳላቸው የመረጃ ምንጫችን ላነሳው ጥያቄ የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ አዲስ ነቅ ጥበቡ አባቦ በቃለ ጉባኤ የተስማማ ነው ማንኛውም መን ጉዞ አድርጎ መምጣት የሚችል እንጂ በገዳሙ ብቻ የሚል አለመሆኑን እና ዕውቅና አለመስጠታቸውን የሰጡ ቢሆንም የገዳሙ አስተዳዳሪ በእኛ ብቻ ይሁን ባንልም ለገቢው ትክክለኛ ቋት እንዲገባ በገዳሙ ጉዞ አዘጋጅተን ምእመናን ሳይንገላቱ እንዲጓዙ ማድረጋቸውንና ምእመናን ከአጭበርባሪዎች እንዲጠበቁ ማድረጋቸውንም አውስተዋል። አንዳንድ ምእመናን ግን ጉዞ አዘጋጅተው ለመጓዝ ከአዲስ አበባ ሲንቀሳቀሱ ማስፈራሪያ፣ ዛቻ እንዲሁም የሄዱበትም እንግልት እንደሚደርስባቸውም በገዳሙ ስም የሚዘጋጀውን ጉዞ በዋነኝነት የምትመራው እህት አጸደ ማርያም በተባለች በኩልም ያልተገባ ማስፈራሪያ እንደሚደርስባቸው ቢገልጡም የገዳሙ አስተዳዳሪ ይህንን እንደማያውቁና በጉዞ አዘጋጆች መካከል እርስ በርስም በሚደረግ ግብ ግብና የስም ማጥፋት ይሆናል በማለትም ምላሻቸውን ሰጥተዋል። ተዋሕዶ ሚዲያ ማዕከልም እለተ እሁድ የካቲት 30 ቀን 2017 ዓ ም ጉዞ ካደረጉ ምዕመናን ለማጣራት እንደሞከረው በገዳሙ መጨናነቅ እንደነበረና ምዕመናን ለከፋ መገፋፋት የደረሱ መሆኑን ያረጋገጡ ሲሆን በጊዜው ሦስት ሰዎችም ሕይወታቸው በግፊያው ምክንያት አልፏልም ስለሚባለው ምላሽ አስተያየት የሰጡ ምዕመንም ከግፊያው አኳያ ሊሆን ይችላል እኛም ከመጣን በኋላ ስር ገጾች ነው የሰማነው በማለትም አስተያየታቸውን የገለጡ ሲሆን የአገረ ስብከቱ ዋና ስራ አስኪያጅ ይህንን በተመለከተ የተረጋገጠ ነገር እንዳልሰሙና ሲባልም ብቻ እንደሰሙ በምላሻቸው የነገሩንና በቦታው ሄደው የማጣራት ስራ እንደሚያደርጉ የተናገሩ ቢሆንም የገዳሙ አስተዳዳሪ ግን ከዚህ በተቃራኒ ሕይወታቸው ያለፉ ሶስት ሰዎች ሳይሆኑ ሁለት ሰዎች መሆናቸውን አምነው መንስኤው ግን በግፊያ ምክንያት ሳይሆን ሌላ የጤና እክል መሆኑን ተናግረዋል። በገዳማትና አድባራት እየተበራከተ ስለመጣው የፈውስ አገልግሎት መከወኛ እምነት ጸበልና ቅዱሳት ስዕላት ሽያጭም በተመለከተ ምዕመናን ቅሬታ ማቅረባቸውን እንዲሁም እንደ ቤተ ክርስቲያን ስርዓትም ለሽያጭ መቅረቡ ተገቢ አለመሆኑን ስራ አስኪያጁ የቅቤ እምነት የሚባል አጠራር በቤተ ክርስቲያን አለመኖሩና መንፈሳዊ አገልግሎቱ ግንም በሽያጭ እንደማይሰጥም እና መሰጠትም እንደሌለበት አጠናክረው ተናግረዋል። የገዳሙ አስተዳዳሪ ለግለሰብ አይደል ለገዳሙ ገቢ እንደሚውል ገልጠው የቅቤ እምነቱ በፍስክ ወቅት እንጂ በጾም ወቅት መጠቀም እንደማይቻልም መልእክታቸውን መልእክታቸውን አስተላልፈዋል። አሁንም ግን ባልተናበበው አሰራር ምዕመናን ተገቢውን ምላሽ ማግኘት እንዳለባቸው ቢታመንም በግለሰቦች የበላይ ቁጥጥር ውስጥ በሚውሉ አሰራሮች እርምት ሊወሰድባቸው እንደሚገባና በየሳምንቱም በተጓዦችና ጉዞ በሚያዘጋጀው መካከል የሚፈጠረውን የአደባባይ እሰጥ አገባ እንዲቀረፍም የሚመለከተው አካል ጠበቅ ያለ እርምትና እርምጃን በመውሰድ በማህበራዊ ትስስር ገጾች ላይ ያሉትን ልዩነቶች ወጥ በሆነ መመሪያ በቦታው በመገኘት ተመልክቶና አጣርቶ ለበ በረከት የሚሄደው ምመን ሳይሳቀቅ ተገልግሉና በረከት አግኝቶ እንዲመጣ ማድረግ ያሻል ሲሉም በርካቶች ሀሳባቸውን ለሚዲያው ሰጥተዋል። ውድ ተመልካቾቻችን ለእሳቱ የነበሩን ዝርዝር መረጃዎች እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን